እዚህ ጋር እንደሚታያችሁ ብሉቱዝ ሞጁል ትመስላለች። በእንታረጃ ገበያ ጋር ስንገዛ ሪሞት ጭምር አላት። ስለዚህ እንደዚህ ጋር እንደምታዩት የብሉቱዝ ሞጁላችን ኬብሎች፣ የተለያዩ ኬብሎች አሉት። እዚህ ጋር እንደምታዩት ሁለቱ ኬብል አምስት ቮልት ኢንፑት የሚገባለት ነው፣ ለብሉቱዝ ስፒከራችን ሞጁላችን ፓወር ክስጥልን ማለት ነው። እነዚህ ደግሞ ሁለቶች የሚስቶች ናቸው። እዚህ ጋር የምትሄዱት ደግሞ አራት ኬብል አለ። ቀይ ኬብል ያለበት አራት ኬብል የያዘ ኬብል። እነዚህ ደግሞ ሌፍት ራይት፣ ሳውንድ እና ግራውንድ እና አንቴና ኬብሎች ናቸው። ሲታያቸው እነዚህ አራት ናቸው ማለት ነው። ስለዚህ ይህን ይመስላል። እነዚህም ሊሳገን ወስደ እንዳለብን አሳያችኋለሁ። ቀጣይ አሁን ከፊት ለፊት ደግሞ ስናይ እዚህ ጋር የፍላሽ መሰኪያ አለ። እነዚህ በተኖች ናቸው። ሚሞሪ መሰኪያ አለው። እዚህ ጋር ደግሞ ይሄ ሪሞት ነው። የስቴም መቆጣጠሪያ ሪሞት ነው። በዚህም ሳውንድ መቀነሻ መሰለፍ የበቁጠር ማለ ስትገዙ እነዚህን አብራችሁ ሁለቱን መግዛት አለባችሁ ማለት ነው። ስለዚህ አሁን ወደ ጅፓሳችን እንሄዳለን ማለት ጅፓሳችንን፣ አሁን ይሄ ጅፓስ እንደምታዩት የሚሰራ ጅፓስ ነው። ብሉቱ ሞ ብሉቱ ግን አይሰራም ኦልድ የሆነ ጅፓስ ነው። ስለዚህ ይህን ብሉቱ ሞጁል እንገጥምለታለን። ስለዚህ በሁለት መለት ይቀየርና፣ አንድ ሙሉ ለሙሉ ዲስፕሌይ የማይሰራ ከሆነ ብሉቱ ሞጁል እንገጥማለን። ሁለት ኤድሮ ቲፖችን ወይም ጅፓሶችን ሊሆን ይችላል ብሉዝ ሞጁል ዘመናዊ ፍላሽ እና ብሉዝ እንዲሰሩ ለማድረግ እነዚህን ብሉዝ ሞጁል ገጥመን መጠቀም እንችላለን ማለት ነው። ስለዚህ አሁን እሱን እንዴት ማለት እንዳለብን አጠቃቀሙን፣ አገጣጠሙ እናያለን ማለት ነው። አብራችሁን ቆዩ። ቻናችንን ሰብስክራይብ እያደረጋችሁ እንድትተባበሩን እንጠይቃለን። ስለዚህ በአሁን ቦርዳችንን ፈተናል፣ የኢንተርኔት ፈተናል ማለት ነው። ስለዚህ እንደዚህ መጀመሪያ እንደዚህ ታገኛላችሁ የተለያየ አንድ ኬብሎች የተሰቁ ታገኛላችሁ። የመጀመሪያው እዚህ ጋር ትራንስፎርመሩን ሳ ኢንፑቱን ማለት ነው ወደ ቦርዳችን የነበረው እንነቅላለን። ቀጣይ ዲፋስ ኤሌክትሪክ ያደርጉን የቤዝ ስፒከር ትነግራለን። ከዛ ጋ የቤዝ ስፒከር ኬብል ነው። እዚህ ጋር ደግሞ የቤዝ ስፒከር መቆጣጠሪያ አንዳንዶች ሞዴላቸው ማየት ግን ከፊት ላይ ስላለ መቋጣጠር መጀመሪያ ነው። ትንሽ እንደዚህ እንደምትያቸው እነዚህ ሁለቱ ኬብሎች ይሄ ዲስፕሌይ ነው። እዚህ ጋር ዲስፕሌይ ወደ ዲስፕሌይ የሚሄድ ነው። ይሄ ደግሞ እዚህ ጋር ጥቁር የምታዩት ሌፍት ራይት ኬብል ነው ማለት ነው። ስለዚህ ሌፍት ራይት ኬብል እና እንዲሁም አንቴና ማለት ነው። ቅድም ያየውን እዚህ ጋር ነው የምንተፍለው ማለት ነው። ስለዚህ የምንሰራው አሁን ቦርዳችን እናያጥለናል። ስለዚህ ዩስቢ ሞጁላችንን የት ጋር መጠቀም እንዳለብን አሁን አብረን እናያለን ማለት ነው። እሺ አሁን እዚህ ጋ ሬጉሌተር አይሲ ጋር 14 ቮልት ገቢና 5 ቮልት ወጪ ያለው ወደ ዲስፕሌይ። ስለዚህ እዚህ ጋር 7805 ሬጉሌተር ትራንስተር አይሲ ያለ እሱም ቸክ እንዳደርጋለን ነው። ይሄኛው ለዲስፕሌይ የሚሰጥልን ነው። ስለዚህ አሁን እዚህ ጋር አሁን የሚያሳየን 14 የሚለው የገቢውን ነው። እዚህ ሬጉሌተር 14 ቮልት ይገባለት ዜሮ አምስት ሬጉሌተር አይሲ እንደምታዩት እዚህ ጋር ቸክ እናደርጋለን። እዚህ ጋር ወደ ዲስፕሌይ የሚያስ ሆና ይህን አሁን እንለካለማ። ስለዚህ የብሉቱዝ ሞጁሎችን ከዚህ ላይ አምስት ቮልት መስጠት ይችላለ ማለት ነው። በነገራችን ላይ አምስት ቮልት ሰጣችሁት የማይሰራላችሁ ከሆነ እስከ አስራ አራት ቮልት መቀበስ የሚችል ሬጉሌተር ስላለው የብሉቱዝ ሞጁሎችንም ብንጠቅም ችግር የለውም። እስከ አስራ አራት ቮልት ችግር የለውም። ከዛ በላይ ግን ሊጎዳብን ይችላል። ስለዚህ አሁን አምስት ቮልት ብቻ ሳይሆን እኔ እዚህ ጋር የማሳያችሁ አምስት ቮልት ከዚህ በፊት ሰጥቼው ስላልተሰራልኝ ስላልተነሳልኝ ብሉ ሲሞች ላይ አስራ አራት ቮልት ሰጥዋሉ፣ ከገቢ ጋር ሰጥዋሉ። ስለዚህ ከሬጉሌተር ላይ አስራ አራት ቮልት ሰጠዋሉ። አንዱ ግራውንድ ነው ማለት ነው። አንዱ ኬብል ግራውንድ ነው፣ አንዱ ኬብል አስራ አራት ቮልት ገቢ ጋር ሰጥዋሉ ማለት ነው። ካስቸገራችሁ ደግሞ እዚህ ጋር ድምፅን ጥራት የማለን ዚ ከቦርድ ጋር ስነስ እዚህ የሚል ድምፅ ሊያመጣ ሊረብሽ ስለሚችል ከሞባይል ቻርጀር ላይ ሰጠን አምስት ቮልት ከውስጥ ላይ በመቀጠል ከታይ ዳይሬክት አምስት ቮልት የሞባይል ቻርጀር ተጠቅመን መጠቀም እንችላለን። እሱን ካደረግ ነው ያው ድምጽ ራሱን አያስቸግርም ኳሊቲ የሆነ ድምፅ ያወጣና ማለት ነው። ስለዚህ እዚህ ጋር እንደምታየሁት እኔ አስራ አራት ቮልት ጋር ሬጉሌተር ሲይዝ ጋር አንዱ ግራውንድ፣ አንዱ ደግሞ አስራ አራት ቮልት ገቢው ጋር እጄ ቸክ አደርጋለሁ ማለት ነው። ስለዚህ ብሉቱዝ ሞጁሉም በዚህ መልክ መጀመሪያ ፓወር እንዲደርሰው ማድረግ አለብኝ ማለት የመጀመሪያው ስራ ይሄ ነው ፓወር ለብሉቱዝ ሞጁል እንዲደርስ ማድረግ ነው ማለት ነው ስለዚህ አሁን ቼክ እናደርጋለን አሁን ቶርች እናበራለን እናመራለን እንደምታዩት ብሉቱዝ ሞጁሌ የመጀመሪያ ፓወር ደርሶታል ከዚህ በኋላ አሁን ይቀራል ሳውንድ ሌፍት ራይት ሳውንድ ግራውንድ እና እንዲሁ ማንቴና ነው መብጠን ማለት ነው ከዚህ አሁን የመጀመሪያው ስራች ይሄ ነው መሆን ያለበት አምስት ቦልት ለ ብሉቱዝ ሞጁላችን ድረስ ማድረግ ነው። ከዛ በኋላ እንታገን ወደ ድምጽ እና ሌሎች ስራዎች እንገባለን የሚለውን ደግሞ እናያለን። አሁን ቀጣይ ብሉቱዝ ሞጁላችን አምስት ቮልት ካገኘ በኋላ ቀጣይ ወደ ሳውንድ ዴፍት ላይ ተሰክረ ኬብሎችን ሰክተን ቀጥለን ማየት ነው ወደ የሚለው ስራ እንገባለን ማለት ነው። አሁን መጀመሪያ ስፒከራችን እንሰካለን። ወራችን ግን ለመለየት ሊመችን ማለት ነው። ይህ ስፒከራችን አውትፑት ላይ እንሰካለን። ከዛ ብሉቱዝ ሞጁላችንን ተገናኝተን አምስት ሰዓት ድረስ አሁን ከገን መለየት ይቻል ነው። ስለዚህ አሁን እዚህ ጋር ኬብል መለየት አለባችሁ። መጀመሪያ ይህን ሌፍት ራይት ሳውንድ ኖርማል የጅፓሱ ነው ይህን የሚሰካ በቦታው ከለየም በኋላ ድምጽና አንቴና ያለበት ማለት ነው። ሌፍት ራይት አንቴና ስለዚህ እሱን በ በመንካት ድምጽ የሚሰጠን ከሆነ የዛ ድምፅ የዚህ እንትን ነው ማለት ነው። ስለዚህ እዚህ ጋር እንደገና ስለዚህ እዚህ ጋር በመነካካት ብረት ባለ አራት ኬብል ቅድም የሚነቀል ናቸው ጋር በቡለም በመፍቻ ቢሆን የነቀል ስፒኮር ሰክረ ስንነቀው ድምጽ ይሰጣናል። እዚህ ምን ድምጽ ይሰጣናል ማለት ነው። ስለዚህ ስሞክረው ስተሺ ያር የሚሞክራል ነው እያንዳንዱ ነገር ማለት ነው። ስለዚህ በሰጠን ድምጽ ላይ ሌፍት ወይ ራይት ኬብል አመጠን እንሰካለን ማለት ነው። ስለዚህ ድምቀን እንበይዳለን አሁን የእኔ ስለ ሰጠኝ መጀመሪያ ኬብሎች ለይቻለሁ። ስለዚህ ብዙም ሞጆሎችን ጋር ያለውን አምጥቼ ሌፍት ወይ ራይት አንዱ ላይ በድምፅ ስጠኝ ቦታ ቀጣለሁ ማለት ሁለት ስፒከር ያለው ጅባሳችን ስለዚ ሁለቱም ሌፍት እና ራይት ስላሉ ሌፍት ራይትን አንዱን በሌፍት አንዱ በራይት ጋር እንቀጥላለን ወይም እንበይዳለን ማለት። ስለዚህ አሁን ቀጥታ ስላገኘሁት ጊዜ እዚህ ጋ አንዷን ኬሮች በይጭ ያሳያቸውሎ ማለት። ስለዚህ አሁን ድምፅ አንዱ ስፒከር ብቻ እንዲሰራ ነው ማለት። በአንዱ ሰካ አንዱ ብቻ እንዲሰራ ነው። ስለዚህ አሁን እንደምታዩት እየጨረስኩ ነው ማለት። እዚህ ጋር ይቻላል፣ እዚህ ጋር በይደለው። ስለዚህ ያው እንዲያለቀው እንግዲህ ለሞከረ ነው። አሁን አበራለሁ እንግዲህ እና ይቻክ እናርከ እንግዲህ ከዚህ በቀጥታ ከስልካችን ላይ አገናኝተን ሙዚቃ ማገናኘትን እንዴት ነው ከፍተን ሞከራለሁ። ደማ ስለዚህ አሁን አንዱ ስፒከር ብቻ ነው የሚሰራ። ስለዚህ ሌፍት ወይ ራይት ሁለት አንዱ ኬብል ቀጥታለች። ስለዚህ ግራውንድም ግራውንድ ጋር እናይሳለን። የመቃራቱ ኬብል ማለት ነው አንቴና ቀጥታ ከአንቴና ጋር ኬብል ካለ ከአንቴና ኬብል ጋር ነገኝ ነው የሚሰክ ከጀርባ መሰኪያ ካሉ የአንቴና የጃክ መሰኪያ ካሉ ከዛ ከስለ አንቴና ችግር የለው ይሰራል ማለት ነው። ስለዚህ አሁን ስልካችን እናገናኛለን ሙዚቃ ወይም ሌላ ነገር ከፍተን መጠቀም እንችላለን ማለት። ስለዚህ አሁን ከብሉቱዝ ጋር ብሉቱዝም ከስልክ ጋር እናገናኛለን ማለት ነው። ተገናኝቷል አሁን የሰማችሁት የብሉቱዝ ሞጁሎችን ስራውን ከስልካቸ አጋኔተ ሰርተዋል ማለት ነው። አሁን ስፒከሩ ብቻ እየሰራን ያለ አሁን ስለዚህ አሁን ቤዝ ቤዙ እየሰራ ያለ ስለዚህ ቤዙ ብዙ ጊዜ ይሄን ስንገጥም ቤዝ ስፒከሩ ሞዲፊክ ስሩኝ ይላል። ስለዚህ እሱም ከየት ጃምፐር ግን እንሰራለን የሚሆን አብረን አሁን መጀመሪያ ቤዙን ቢዙን ሰካላል እዚህ ጋር ከዛ የቤዝ ስፒከር ሰከም በኋላ የማይሰራልን ከሆነ ጃምፓር ግን እንሰራለን ማለት ነው። አይስቱ ጋር ሊሆን ይችላል። ከሰው እንደ ሲጓ ሊሆን ይችላል እንዲሁም ከሌላ ቦታ ላይም ጃምፕ ይደረጋል። ስለዚህ እሱን አብረን እናያለን። ሁለተኛ ደግሞ አሁን ከሀያ ሰላሳ አይሲ በአይሲ ያለ የሳውንድ አይሲ ማለት ነው። ስለዚህ እዚህ ጋር መጀመሪያ ፈልገን ማየት አለብን። አሁን ቅታ ስላገኘወት እንድንማረቅ እየበየርኩ እናገኘዋለን ካላችሁ እንደ ቅድሞ እንዳገኘ ነው በብረት ወይም መፍቻ በመንካት ያ ቤዙ ድምጽ ይስጣናል አይሲዩ ጋር አንዱ ብር ላይ ስናደርጎ ማለት ነው ብቻ ካር ኦን አድርገን ስንሞክር ድምጹ እዝ ሚል ድምጽ ያመጣል ወይም የመንቀጥቀጥ ድምጽ ይስጣናል ቤዙ ስለዚህ የዛ ጋር ምስጥር ላይ መጀመሪያ እግራን የንበይዳለን ማለት ነው አይሲዋ ላይ መጀመሪያ የንበይዳለን ከዛ ይሄ የበየር ነውን ጃምፕ አድርገን ከሌፍት ሌፍት ወይ ከራይት አንዱ ጋር ጃምፕ እናደርጋለን ከበየርንበት ወደ ስፒከር ከሄደው ድምጽ ለዛ እንዳደርጋለን ማለት ነው ስለዚህ ይሄ አይሲ ደግሞ ኮምፒተር እያደረገ ቤዙ ጋር ኢንቨስት ስለሚያደርግ ልክ ከዚህ ጀምፕ አድርገን ላይ ሲሆን ከቤዙ ጋር ከተገናኘው ግር ጋር እናደርገው ማለት ነው። ስለዚህ ይሄ ሀያ ሰላሳ አይሲ ጋር ከአንዱ ግር ጋር እንበይለን ከሌፍት ወይ ከራይት አንዱ ጋር እንበይዘዋለን ማለት ነው። ስለዚህ ቢዩስፒ ይሰራል። ስለዚህ ስለዚህ በዚህ መልኩ ሳውንዳችን ሰርቷል ማለት ነው። በዚህ ከመጀመሪያ እስከ መጨረሻ ያለውን ነገር በትኩረት በማየት ይህን ለትምህርታዊ ቪዲዮ ስለሆነ በቀል ላርኛ አሳየኋችሁ። ግን ምንድን ነው ስንጨርስ ከፊት ለፊት ባለ ተበስቶ ምናምን መገጠም አለበት። ዲስፒሮማት በስነስርዓት መቀመጥ አለበት። ይሄ ለትምህርታዊ ስለሆነ፣ ስለዚህ በአብዛኛው ይሄን ቪዲዮ የሚያዩት ጠጋይ ስለሆነ በአንድ ክንል እንደሚገጠም አይጠፋችሁም ብዬ አስባለሁ። ዋናው እዚህ ጋር ኮንዲሽን ታገድ ያገናኘል የሚለውን ነው። ይህም ከሞላ ጎደል ስላያችሁት እንደምታዩት አሁን እዚህ ጋር የሰራ ነው። በአንድ ጊያ ብቻ ተጠቅመን ነው። ስለዚህ ሌሎች ጊያ ሁልም ያልተቀጠሩ ብላችሁ እንዳታስቡ። ይሄ ማለት አንዱ ብቻ ሌፍት ብቻ ይጠቀም ግራውንድም በዚህኛው ጋር ስላገኘልን ግራውንድም አያያዝም አለመያያዝም እች ችግር የለውም። ስለዚህ በዚህ መልክ ሰራላችሁ። እናንተ ግን በደንብ አድርጋችሁ ው መቅጠም አለባችሁ። እንደምታዩት ይሄን ሁሉም ወጆቻችን ዲፓስ ጋር ስንገጥ በዚህ መልክ ከፊት ላይ በስተን ጥሩ አገን ኮንዲሽን ከሰራን በኋላ በዚህ መልክ መቅጠም አለበት ማለት ነው። ስለዚህ የዛሬው ትምህርታችን ይሄን ይመስላል። ስለተከታታችሁ እናመሰግናለን። ቻው መልካም ጊዜ።